ምረት የተደረገለት ጥበቃ የበዛለት የእግዚአብሔር መልካምነት የገነነለት ሰው እጆቹን አንስቶ አንድ ደቂቃ ይጸልይ ሲል ያመስግን፣ እግዚአብሔርን ባስ ሌቨን ሄቤበስ አንደበታችሁን ክፈቱና ጌታን አመስግ ርስኢየሱስ እቲ አንድ ሰው ኢየሱስ ይበል። እስቲ አንዴ እግር ያለው ሰው ይቁምና ይጸልያን የሚመታ መንፈሳል ዛሬ እስራኤላብያን በደረቅ የብስ እንደ ተሻገሩ ጠላታቸው ፈርዖን እንደሰጠመ ከፍ አርጉና በዚህ ቤት ውስጥ በጣም ደስ የሚል የእግዚአብሔር መንፈስ መጥቷል። ቀኝ እጃችሁን አንሱና አንድ ጸሎት ይንጸልያለን። ለአንድ ሰው ዛሬ የጠላትን ቅጥር የዳቢሎስን ምክር የሆነ ሰው እግዚአብሔር አምላክ ሰብሮ ያሳልፈዋል። ግድለሽም አሜን በይ። እግዚአብሔር የአኪጦፌልን ምክር ያፈርስሃል። ከዙሪያሽ ላይ እግዚአብሔር ያፈርሳል። ከመንገድሽ ላይ ያፈርሳል። የሐዘንሽን ምዕራፍ ወደ ምስጋና ይቀይራል። እጃችሁ ከፍ አርጉና ይቀይራል በሉ። የሆነ ሰው ዛሬ የሐዘኑ ምዕራፍ በምስጋና ምዕራፍ ይቀየራል። የስብራት ምዕራፍ እግዚአብሔር አምላክ በሚገርም ኃይል፣ በሚገርም ኃይል፣ በሚገርም ደግነት ይቀየራል። እየተንቀሳቀሳችሁ እጃችሁ ዘርግታችሁ እንዲያላችሁ ጸልዩ የኔና የኔ ነገር ላይ የእግዚአብሔር ክብር ይገለጣል። የእግዚአብሔር እጅ ይገለጣል። የእግዚአብሔር ጣት ይገለጣል። ጌታ ኢየሱስ ይገለጣል። ሎባሃዳላባስ ፌኔ ማሃዳጋባስ የለሃፋናባስ ሉቃስ አምስት ላይ ያለው ቃል ላይ ኢየሱስ መጣ። መረባቸውን እያጠቡ እያለ መረባቸውን እያጠቡ እያለ ባዶ መረብ እያጠቡ እያለ ባዶ መረብ ይዞ እያጠቡ እያለ ተስፋ ቈርጦ እያለ አንገት ደፍቶ እያለ ኢየሱስ ክብሩን ሊገልጥ መጣ። ባዶ ነገራችሁ ላይ ዛሬ ኢየሱስ ይመጣል። ተስፋ በቆረጣችሁት ነገር ላይ ኢየሱስ ይመጣል። ሄላ ባባ ባባ ባባ ባስ ተናገሩ። እሺ የኢየሱስ ክብር ይመጣል። በእኔ ቤት ላይ በእኔ ሕይወት ላይ ሪሲሎቫ አውጁ፣ አውጁ፣ አውጁ፣ አውጁ ዲክሌር አሩ ጀቤቤቤቤ ባላ ላቫጋ ሳንታራ ዞኖ ሞቶሮ ዶሎቦ ሶፕራቫና ባላ በጨረስሽበት ጉዳይ በደከምሽበት ጉዳይ ላይ ዕድሜ ያለቀ ጉልበቴ ያለቀ ባልክበት ጉዳይ ላይ ዛሬ ኢየሱስ ድንገት ይገለጣል፣ ድንገት ይገለጣል፣ ድንገት ይገለጣል። ጎረቤት ጓደኞችህን እጅን በአፍ ያስጭናል። የሆነ ሰው መልእክት ሰምቻል። ባዶ በረሃ የሚመስል ነገር ላይ ምስጋና ይሆናል። ባዶ በረሃ በሚመስል ነገር ላይ የኢየሱስ ክብር ይገለጣል። አውጁ፣ አውጁ፣ አውጁ፣ አውጁ በኔ ነገር ላይ ክብር ይገለጥ። በኔ ጉዳይ ላይ ክብር ይገለጥ። በጤናዬ ላይ ክብር ይገለጥ። በትዳሬ ላይ ክብር ይገለጥ። በስራዬ ላይ ክብር ይገለጥ። በአገልግሎቴ ላይ ክብር ይገለጥ። በወላባባ በጨረስኩት ጉዳይ ላይ ክብር ይገለጥ። አውጆ አውጆ አንድ ደቂቃ እየተንቀሳቀሳች ወላባስ ኢየሱስ ጌታሉ። አጠገባችሁ ያለውን ሰው እሲ ረስቶ አንድ ሰው አሜን ይበል እስጩኹና፣ አሜን ወደ አራቱም አቅጣጫ እየተንቀሳቀሳችሁ የኔና የኔ የሆነ ሁሉ ነገር ዛሬ ተለቋል፣ ተወስኗል፣ እጄ ላይ ይገባል። ተለቋል፣ ተወስኗል፣ እጄ ላይ ይገባል። ተለቋል፣ ተወስኗል፣ እጄ ላይ ይገባል። ትረከባለሁ፣ ተረክቤ ወጣለሁ። ጌታን አመሰግነሃለሁ። ራማ ዞቶኮ ዠቤቤጌስ ታካባ ብራቶናማ ካቲያላባ ሮሞሶፕሮቬኔማ በጠላቶቻችን ፊትለፊት ለፊት ዛሬ እግዚአብሔር ሊቀባን ወደዚህ ብት ዘዊያ ይመጣል። በጠላቶቻችን ፊት ለፊት እግዚአብሔር ነገራችን ሊያስቀጥል ይመጣል። ዤቤበገስ ራባባባባባባሽ ጆኖሞቶሮዶሎቦሽ አውጁ፣ አውጁ፣ አውጁ፣ አልቋል፣ ተረክቤአለሁ እጄ ላይ ገብቷል። አመሰግናለሁ። ቬናማስ እናቴ አውጅ ሲ ጤናሽ ላይ ቤትሽ ላይ አውጅ። ወንድሜ ህይወት ላይ አውጅ። አንድ ደቃ ኢየሱስ ጌታ ልጸልክ ከኔ ጋር እጃችሁ ከፋሩና ይህን ጸሎት ተቀበሉ። ይሄ ወር ብዙ አደጋ፣ ብዙ ደም የሚፈስበት፣ ብዙ ሞት የሚመጣበት፣ የጨለማው ዓለም የሚንቀሳቀስበት በኪዳን የሚሰራበት ወር ነው። እኔ አንድ ትንቢት ለአንድ ሰው ግን እናገራለሁ። በዚህ ግንቦት ወር በቤተሽ ላይ ምስጋና ይሆናል። ሰፈር፣ ጎረቤት፣ ቤተሰብ፣ ዘመድ፣ ጓደኛ፣ አካባቢ፣ ሩቅ የቅርብ ዘመን እስኪሰማት ድረስ እግዚአብሔር ወደ ምስጋና ምዕራፍ ያወጣሻል፣ ወደ ምስጋና ምዕራፍ ያወጣሃል። የራቀ ነገር የሚቀርብበት የተወሰደብን ነገር የሚመለስበት በጠላቶች ፊት ለፊት እግዚአብሔር ነቢይ መስፍንን እንደገና አንተን አንቺን እንደገና በዚህ ግንቦት ወር ለምስጋና ለምስጋና ለምስጋና ያመነ ሰው ጮ አሜን ይበል። ይሄ ወር የምስጋና ወር ይሆንል። የጠላት ኪዳን ይፍረስ፣ መሠዊያው ይፍረስ፣ መንግስቱ ይፍረስ፣ ጥንስሱ ይደፋ፣ ጉልበቱ ይመታ፣ አቅሙ ይመታ። እጃችሁ ከፋ አንድ ጸሎትን እንጸልይ። በእኛ በሆነ ሁሉ ነገር ላይ ኪሳራን፣ አደጋን፣ ደም ማፍሰስን የሆነ ፕላን የተደረገውን የጥልቅ የጨለማውን የጨለማውን መሠዊያ አንድ ዴቃ እጅሽን እንዳይሳካልሽ፣ እንዳታፈሪ፣ የሆነ አልፈሽ እንዳትሄጂ የተመከረብሽ ምክር አፍርሽው፣ አፍርሽ፣ አፍርሽ፣ አፍርሽ፣ አፍርሽ፣ ይፍረስ፣ ይፍረስ፣ ይፍረስ፣ ይፍረስ ልፌቤስ ውላ አባባ አፍርስ ፍርስ አፍርስ አፍርስ አፍርስ። ኢየሱስ ጌታ እጃችሁ ከፍ አሁንም አንድ ጸሎት እንጸልያለን። ይሄው ስም ያለፈውን ስምንቱን ወር ሙሉ ነገራችሁን የሰረቀ ነገራችሁን የነጠቀ ነገራችሁ ሲያዘገየ ነበር፣ ነገራችሁ ሲያበላሽ ነበር። ትቻልትቻቻልቻልምታምታ መትቻል ከቤቴ ላይ፣ ከሕይወቴ ላይ፣ ከአገልግሎቴ ላይ፣ ከልጆቼ ላይ፣ ከጤናዬ ላይ፣ ከሥራዬ ላይ መትቻልመትቻል ምታ የደብተራውን የጨለማውን ሀሳብ ምክሩን አፍርሻል። መትቻል ራባቤ ምችው ምችው ምችው፣ በኢየሱስ ምታሁ፣ በኢየሱስ በስሜ የተሠራ የትኛውም ጥንቆላ፣ የትኛውም የጨለማ ሥራ፣ የትኛውም የክፋ ሥራ መትችዋል፣ መትችል፣ መትችዋል። ኢየሱስ ጌታን እጅን ስጠኝ። በዚህ ቲቪ እዚህ ቤት ያላችሁ እጃችሁን በአፋችሁ እስክትጭኑ፣ ከጠላ ሰፈር ምርኳችሁ ወደ እጃችሁ ይመጣል። በረከትሽ ይመጣል። ቪዛሽ ይመጣል። ሰርግሽ ይመጣል። ጤንነትሽ ይመጣል። በኢየሱስም ነገርህ ይመጣል። የተከፈተው በር ይመጣል። እግዚአብሔር ያስደንቀሃል። የምስራችን ያሰማሃል። የቤተሰብን ሐረግ ተከትሎ የሚመጣ በዚህ ግንቦት ወር ተብሎ ኪዳን አዲሶ የሚሰራ ጸልያለሁ። የቀሩትን ሦስቱን ሳምንት መንገድች ላይ የወጣ አደጋ ጣይ መንፈስ ይመታ። አሜን። ይመታ። ከኢትዮጵያ አየር ላይ ይመታ። ከአዲስ አበባ አየር ላይ ይመታ። ከትራ አየር ላይ ይመታ። እሺ፣ ተመታ በላይ እዩ። ስሙ ስማችሁን፣ ፎቶአችሁን፣ ንብረታችሁን የናንተን ነገር ይዞ በየጥንቆላ ቤት የሚሽከረከር በየአስማተኛው ቤት የሚሽከረከር ድቤ በሚመታ ቤት የሚሽከረከር በየፈልፈላው ቤት የሚሽከረከር ዛሬ ምክሩ ለዘላለም ይፍረስ። አራሜ በል ይፍረስ። መታው የተመታ ይሆን። መታው የተመታ ይሆን። እጁሽን ስጭኝ። እኔ እዚህ ጉባኤ የመጣው ጌታ እንዲህ አለኝ። ዘፍጥረት ምዕራፍ 15 ላይ ማቆም ቃል ሰጠኝ ጌታ ስለ አብርሃም ይተናል። እግዚአብሔር እንዲህ አለኝ አብርሃም ሆይ እግዚአብሔር መጣን። እኔ ለአንተ ጋሻህ ነው። አጠገባችሁ ላለ ሰው እግዚአብሔር ጋሻህ ነው በሉት፣ እግዚአብሔር መከታህ ነው በሉት። ለፈራሁው ነገር አሳልፎ አይሰጥህ፣ አትፍራ፣ እግዚአብሔር ይለሃል። እኔ አሳልፈሃለሁ ይለሃል። እኔ አሻግረሃለሁ ይለሃል። እኔ ጅን ይዤ እመርሃለሁ ይለሃል። እኔ መንገድ እሆንሃለሁ ይለሃል። እኔ ዋጋልሻለሁ ይልሻል። እዚህ አንድ ሰው ጮኸ። አሜን ይበለ ዘራፍ። መልእክት አለኝ ዛሬ እግዚአብሔር ላንተ ጋሻህ ነው። ሩቅሙን፣ ቅርብሙን፣ የትኛው ምድርሁን እግዚአብሔር ላንተ ጋሻህ ነው። እሺ፣ ከኔ ጋር አንድ ሰው እግዚአብሔር ጋሻዬ ነው አውጅ። አውጁሲ እግዚአብሔር ጋሻዬ ነው አብርሃም እኔ ለአንተ ጋሻህ ነኝ፣ አትፍራ። ሁለት ሰው ጨብጣችሁ አትፍራ ይልሃል ጌታ። እኔ ጋሻህ ነኝ አትፍሪ ይልሻል እቴ፣ ጠምብ ግድ የለሽም። የጌታ ድምፅ እናስተላልፋለን። በሩቅ በቅርብም ያላችሁ ስሙን ኤርትራውያን፣ ኢትዮጵያውያን እግዚአብሔር እንዲህ ይልሃል፣ እኔ ለአንቺ ጋሻሽ ነኝ፣ አትፍሪ ይልሻል ጌታ። አትደንግጭ ይልሻል ጌታ ከአብርሃም ጋር እንዳለ ከይስሐቅ ጋር እንዳለ ከያዕቆብ ጋር እንዳለ ከሙሴ ጋር እንዳለ ከኢያሱ ጋር እንዳለ እግዚአብሔር ከመስፍኔም ጋር ይሆናል። እግዚአብሔር ከአንቺ ጋር ይሆናል። ኧረ አንድ ሰው ለምን አሜን አይለኝም? እኔ ምን፣ ጋሻ ማለት ምን ማለት? መከላከያ መከታህ ነኝ። ይሄው እዚህ ቤት ውስጥ እየተናወጣችሁ የመጣችሁ እየተረበሻችሁ የመጣችሁ አለቀልኝ አበቃልኝ እያላችሁ የመጣችሁ በዚህ እስክሪንም የምሰሙ ሩቅ ቅርብ ያላችሁ የአገሬ ልጆች ለእናንተ ትንቢት አለኝ። እግዚአብሔር እንዲህ አለኝ፣ ከተነሳብህ ማዕበል ይልቅ የተነሳው ለእኔ እበልጣለሁ አለኝ። ከነሱ ጋር ካለው ይልቅ እኔ ከአንተ ጋር ያለው እግዚአብሔር ይበልጣለሁ አለኝ። እሺ አንድሶ አሜን ይበል። እጅ ከፋር መንገድህ ላይ የወጣ ሰላይ መንፈስ ይበተን፣ በኢየሱስም ይመታ። መንገድህ ላይ ያለ አውሬ ይመታ። አጠገባችሁ ያለውን ሰው ጨብጡትና እያቀፋችሁት የፈራኸው አይወርስም። እግዚአብሔር ጋሻህ ነው። ትናንት እንዳሳለፈ በሉት ያሳልፈሃል። ነገም የፈራኸውን ያሳልፈሃል። የከበበህን ያሳልፈሃል። የታወጀብህን ያሳልፋል። የተነከረብህን ምክር ያሳልፋል። የተጠነሰሰብህን አበበጥስስ ያሳልፋል። እስቲ አንድ ሰው እጄ ላይ ገባ ሚል አሜን። ላሟሙቃችሁ አይደለም ጌታ ኢየሱስ ምስክሬ፣ የሰማሁት ድምፅ አዲስ ሆኖ መጣ። እግዚአብሔር አባ ያላሳካ አንተን ጠርቶ ተማምኖቤ የተዘጋውን የታመመው ሦስት ጊዜ ኢየሱስ ጌታ ነው ይበል። በአዲስ አበባ አየር ላይ ያለው ይመታ። ድገም እስኪ፣ አንድ ላይ ድገም እስኪ፣ በመንገድ ላይ ያለ ዘንዶ ይገደል። ድገም እስኪ፣ የመጨረሻ የተዘጋ በር ተከፈተ